ቀስ ቀስ ብለሽ ስሚ። እንዳትታይሽ፣ ነይ ያሳያች ብለይ። እዛ ጋ ሄደን ልብሷን ይመችናል። ነው መጨረሻ ፎቅ ያለችው ሄደን ልብሷን ቅደድድድ እናረጋታለን። ከዛ በኋላ ሰርፕራይዝ እናረጋታለን ማለት ነው።

ሰላም ሰላም ሰላም የኔ ውድና የተከበራችሁ እንቁ ተወዳጅ የሆናችሁ ቤተሰቦቼ እንደምን ቀረማችሁልኝ ቀረማችሁልኝ ከረማችሁልኝ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰሞኑን ጠፍቻለሁ ይመስለኛል ቪዲዮ ፖስት ካረኩኝ በጣም ይቅርታ ይደረግልኝ። በእኔ ቻናል አርባ ቀን ሆኖኛል። አርባ ቀን ሆኖኛል። ፖስት ጋር አኩኝ ና በጣም በዋትስአፕ ላይ ምናምን ኮመንት ላይ የነገራችሁኝ ነበር። ፈገግታ ጠፋ ጠፋ ስትሉኝ ነበር። በጣም በጣም ይቅርታ። ግን ዛሬ በሚገርም ባበደ ቪዲዮ መጥቻለሁኝ። ሰሞኑን ከእናቴ ጋር ቪዲዮ ምናምን እየሰራ አልነበረም ስላችሁ በእኔ ቻናል ማለት ነው። እሷ ግን የተጫወተችብኝ ነበር ማለት ጨዋ ብዝታ ምግብ ስታኝ አይታችኋል። አሰቃይታኛለች። ወንድሜም ፕራንክ አርጎኛል። እኔ መልሳለሁ፣ ችግር የለውም፣ የእነሱን ድርሻ መልሳለሁ። ግን ዛሬ ደግሞ የሚገርም ቪዲዮ ይዤላችሁ መጥቻለሁ። እንዴት ነው መሰላችሁ? ለእናቴ ሰሞኑን ታላቅ ወንድሜ ልብስ ገዝቶላት ነበር፣ ጠቆር የሚል ልብስ እንትን ጉርድ ነው መሰለኝ፣ ጉርድ ነው ቀሚስ ነው የሚባለው እና እኔ አሁን ሳልፍ እዛ ጋር የሚገርም ቀሚስ አየው። እንዳውም ላሳያችሁና፣ እሱን ቀሚስ እሰጣታለሁኝ አለኝ ማለት ነው። ተመልከቱት፣ ተመልከቱት፣ ተመልከቱት። ይሄ ብቻ አይደለም በጣም የሚገርም የሚገርም ያበደ ምርጥዬ ነው። ይሄ ተመልከቱት። የያችሁት ነው የያችሁት ነው። በጣም ነው የሚያምረው። ከነ እንትን አለው ከነ ቀበቶ አለውና ከነ ቀበቶ አለው። ይሄ ቀበቶ ነው። ይሄ ቀበቶ ነው። ይሄ ብቻ አይደለም። ይሄ ብቻ አይደለም። በጣም አለ የተባለ ሽቶ፣ ምርጥ ሽቶ። ቆይ ይሄን ላስገባው፣ ይሄን ላስገባው። ሰዓቱን ተመልከቱ። ማነው ቦርሳዋን ተመልከቱ። ደግሞ እንትን ጫማዋን ተመልከቱ፣ ያበደ አያችሁት ነው ምርጥዬ ይይ ይሄንን ገዝቼ ላታለሁኝ። እና እስኪ ሰዓትም አለው እዩ፣ ይሄን የመሰለ ሰዓት። አሁን ይሄን ስታደርግ እቅ ንግስት ጎርደድ ጎርደድ እያለች አያታለሁኝ። ግን ይሄ ሁሉ ነገር የምሰጣት ካበሳጨዋት በኋላ ነው ካበሳጨዋት ጨጓራዋን ከላጥኩ በኋላ ነው። ለምን ምን ካላችሁኝ ልክ አሁን ስገባ ያረገችው ልብስ ምንም ይሁን ምን ያረገችው ልብስ ምንም ይሁን ምን ማለት ነው። ልክ ስገባ ያደረገችው ልብስ ቀደዋለሁ። የእውነት ቅድድ ነው ማረገው። ከዛ በኋላ ምን እንደምትሆን እንዴት እንደምትናደድ ምናምን፣ ካበሳጨዋት በኋላ ጨጓራዋን ከላጥኩኝ በኋላ አረጋግኝ፣ ይህን የመሰለ ልብስ ገዝቼልሻለሁ ብዬ ሰርፕራይዝ አድርጋታለሁ ማለት ነው። እስከ መጨረሻው ድረስ ላይክ ሼር፣ ሰብስክራይብ እያደረጋችሁ መመልከታችሁን እንዳትረሱ። እወዳችኋለሁ። 120 ሺህ ገብተናል ይመስለኛል። 121 ሺህ ምናምን እንደርሳለንና እስቲ በዚህ ቪዲዮ 130 ሺህ ለስገው ይህንን ለያዘው ይህንን ለያዘውና ቀጥታውን ወደ ማሚጋ የምንሄድ ይሆናል። እናበሳጫታለን ጨጓሯን እነጣለን። ከዛ በኋላ ሰርፕራይዝ እናረጋታለን ማለት ነው። እስከ መጨረሻው ተመልከቱ። የማሚንም አካውንት ተከታች አስቀምጪ የላችኋለሁ። እሷንም በዚህ ሳምንት አስር ሺ እናስገባት። እንወዳችኋለን

ያሳያችው ላይ ትታየሻ እንእ እዛ ጋር ሄደን ልብሷን ይመችናል ነው መጨረሻ ፎቅ ልን ያለችው ሄደን ልብሷን ቅድድ ድድድ እናደርጋታለን ከዛ በኋላ ሰርፕራይዝ እናደርጋታለን።

ምን እያሰብሽ ነው? በውስጥሽ ምን እያደረጋል ብለሽ እያሰብሽ ነው? ጤነኛ ሆኖ ነው አይንሽን ለመክፈት። አንድ ሁለት ሶስት ኤፓ ይህን ብቻ

ይሆናል የሆነ ጊዜ የሆነ ነገር አማረኝ ብዬሽ ነበር። ታስታውሽ? ይህን የመሰለ ነገር ማረግ ፈልጋለሁ፣ ምናምን። ሌላ ምን ይቀር ይመስልሻል? አሁን ሙሉ ተገዝተዋል አይደል? ሰዓት አለ፣ ቦርሳ አለ፣ ጫማ አለ፣ ልብስ አለ፣ ምን ይቀራል? ግእሁኔ ምልክ ነው የጠፋኝ። ግን ማለት ነው ማድረግ በጣም ደስ ብሎኛል። እንኳን ደህና መጣ። ግን አስቀድሞ እንኳን ደህና መጣ። እኔ አይስክሬም ግን አንድ ነገር ምን እንደተሰማኝ ይህ ደግሞ ዋጥቶ የተቸገሩ ግዞዎች ገብቶሃል። ቢያንስ ቢያንስ ማለት ነው ለአንድ ሰው ብሰጥ ነፍስዬ ያልፋል። ታውቃለህ አንተ ይሄንን ለእኔ ስታደርግ እኔ ደግሞ ከእኔ ደግሞ ለአንዱ መስጠት አለብኝ፣ እና በመቅደደቅ ትንሽ ተሰምቶኛል። ገብቶሃል? ይሄንን ያጣ ደግሞ ግዞዎች አሉአንተ እኔን እያዘሽ እሺ፣ እንትን ባይሆን ይህንን ልበሽና ለሽ ለእኔ አስበ እንደሰጣት እግዚአብሔር ለአንተ አስቦ እንጀራ በሪ ክፈት አስቦ ሳይሆን ይቅርታ፣ እግዚአብሔር ማሰብ አይጠበቅበትም ከኛ እና በረከት ይስጥክ ጸጋ ሰሞን ይቆምልኝ ያለው ች አስደነገጥከኝ። እሺ እሺ። በጣም የሚገርም ነገር ነው። በጣም የምወደው ነገር ነው። ግን ማን ነው የመረጣልከኝ? እርግጠኛ ነኝ። በቀደም ታላቅ ወንድም ጥቁር ገዝቶልኝ፣ ታላቅ ወንድም እና ጥቁር

ይ እንዴት አምሮባታል እንዴት ነው ያማረብሽ! በጣም እስኪ አሳያቸው ደግሞ፣ አልነገርኳቸውም እንስሳ ምን ተከታታይ አገልግሎት አለብሽና ለዛም በማሰብ ነው ጎርደድ ጎርደት ጎርደት ጎርደት ብቻ። ጀመርም ሲጀመርም ልጅ ሲጀመር ውብ አድርጎን የሰራሽ ብዙ ጊዜ አልነገርኳቸውም። ለእኛ አትገዛም፣ ማነው ለእሷ አትገዛም ልብስ ብዙ ጊዜ ብዙ ጊዜ ልብስ ለእኛ ነው የምትገዛው። ከልጅነታችን ጀምሮ ለራሷ አንድ ነገር አትገዛም እንዳየኋት እና አሁን ላይ ደግሞ ተራው የእኛ ነው መሰለኝ፣ እና ፏ ብላለች። እንደዚህ እንግዲህ በጣም ምንም አልልም። እንግዲህ በጣም ነው የገረመኝ። እንደውም አንቺ ካልሽው አንጻር ምንም አላደረኩም። ጨው እያበላሽኝ እንደዛ ያኔ እኮ አልሰራውም። እንደ ጨው በቃ ለእናት ምን ያህል ቦታ ምንድን ነው ያለው ብዬ ነበረ። ውስጡ ይሄ እንትን ነው። ማስረዘም ከፈለግሽ ቦርሳውን በጎን ለመያዝ ብቻ በጣም ነው የሚያምረው። ቦርሳውን ሽቶን ይዞታል። ብቻ እንዲህ ነው ብዬ መግለጽ አልችልም። እንግዲህ ደንግጬ ነበረ። በጣም የደነገጥኩት እና ከቤቱ ሶስተኛ ብሎክ ላይ ወጥቼ በራሴ አንዳንድ ሀሳቦችን እያሰብኩ ነበረ እና በርግጥ ዛሬ ጀምሮ ጉዞ ነበረኝ። ዛሬ የሚሳርቄ ከነገ ጀምሮ ነው ልጓዝ ያሰብኩት። ግን አላውቅም ምን ለብሼ ሊሄድ እያልኩ እያሰብኩ ነበር። አላውቅም ጥቁር ነገር ምን እንደሚገዛልሽ። አይ በቀደም ጮኩ አገልግሎት እሱን ለብሼ ስለሄድኩኝ የትኛውን ልልበስ እያልኩ ነው። ሻሸመኔ ላይ ፕሮግራም አለኝና ወደዛ ጉዞ ላደርግ ነው። እንግዲህ ለሻሸመኔው ፕሮግራም ያው እግዚአብሔር በአንተ በኩል አልፎ አዘጋጅቷል። በእውነት ነው። እግዚአብሔርን ያመነ ከእግዚአብሔር ጋር የተደገፈ ሰው አይወድቅም። ምኞታችንና ፍላጎታችን ወደ እግዚአብሔር ብቻ ይሁን። የሆነ በሀሳብ ቃል ስንዘራ ለካ ቃሉ አካል ለብሶ ነው የሚመጣው እና እኔ ደግሞ አንተ መንገድ ነው ያለኸው። ሶስት ቀን እኮ ትመጣለን ብዬ አላሰብኩም። ሲመጣ ግን እግዚአብሔር በሱ በኩል አሳስቦ ያልጠበኩትን ነገር አድርጎልኛልና እኔ እንዲህ ነው ማለት አልችልም። ብዙ ጊዜ ያው ስናገር ያው የሚያምርብኝ የሆነ ኧረ ችግር የለውም። በእውነት እስማኤል ወይም ፈገግታ እኔን ሁሌ ፈገግ እንዳስደረከኝ ነው። በእውነት በጣም ሁሌ ፈገግ እንዳስደረገኝ ነው። እና እግዚአብሔር ዘመኑን ይባርከው፣ ስፋ፣ ክበር፣ ለብዙዎች ምክንያት ያድርግህ፣ ብዙዎች በአንተ ይረፉ፣ ለብዙዎች መንገድ ያድርግህ። ይሄ ጸጋ አይወሰድብክ በቃ ይሄንን ነው የምለው። ይሄ ጸጋ አይወሰድብ። በነገር ሁሉ ማደግ ይሁን። እስከ ዛሬም ጎንበስ ብዬ አላውቅም። ከደረስክ ጊዜ ጀምሮ ሁሌም ቀና እንዳደረከኝ ነው እና አንተ ደግሞ በተለይ የኔን ውበት ቆንጆ ነች ሸበላ ነች ስትለኝ ስትለቅ እያደግኩ ነው የሚሄደው እድሜ እየቀጠልኩ ነው የሚሄደው። እና ባርኩልኝ። በቃ እኔ ሌላ ምንም አልልም። ሙስሊም፣ ኦርቶዶክስ፣ ፕሮተስታንት በተለያየ እምነት ያላችሁ እስማኤል ወይም ፈገግታ እየገባችሁ እንድትባርኩልኝ። ለእኔ ያለውን አክብሮት እና በቅርብ ቀን ጨዋ ብልቼው ነበረ እንግዳ አለብኝ ብዬ በእውነት ነው የምለው እኔ በላልሻለሁ ግን ለእንግዳ አይሆንም ሲል ውስጤ በድንጋጤ አልቅሰዋልም ደስ ብሎታል። ለእኔ ትልቅ ቦታ እንዳለክ እጅግ አድርጌ አመሰግናለሁ። የእኔ ውድ ልጅ፣ ለሌሎች ምሳሌ አደርግክ። እሺ አባዬ እንግዲህ ይኸው ቀን ትልላችሁ። እንግዲህ ዝቅ ብለን እግዚአብሔር ይባረክ። እንግዲህ እሱን የምትወዱ በቅርብም በሩቅም ያላችሁ የእሱ አድናቂዎች የፈገግታ አድናቂዎች፣ እኔን ደስ ብሎኛል፣ እናንተንም ደስ ይበላችሁ። ታናናሾች፣ ታላላቆች፣ እናቶች፣ አባቶች፣ እንደው ወጣቶች፣ እንዳንተ አይነት ጎልማሶች ለእናቶቻቸው ምን አይነት ቦታ መስጠት አለባቸው? እናት ክቡር ናት። እናት አንድ ናት፣ አትደገምም አትደገምም፣ መተኪያም የላትም እና እባካችሁን እና እናቶቻችሁን ውደዱ። ለእናቶቻችሁ በቃ ሪስፔክት ይኑራችሁ። አዎ ለእናቶቻችሁ ትልቅ ቦታ ይኑራችሁ። እኔ ልጄ በጣም ለእኔ ቦታ አለው። ሁሌም ሁሌም ነው ይሁን፣ አዲስ አይደለም፣ ወይም ደግሞ ለሆነ ለካሜራ ብለን የምናደርገው ነገር ሳይሆን የመጣንበትን እኛ ስለምናውቀው አሁን ግን እግዚአብሔር በአንተም በልጆችን እየካሰኝ ነው። በእውነት እጅግ አድርጌ መጀመሪያ እግዚአብሔርን አመሰግነዋለሁ፣ ሲቀጥል ደግሞ አንተን፣ ከዛ ደግሞ አንተን የሚወዱትን ሰብስክራይብ በማድረግ ሁሉ በማድረግ ያንቺንም አካውንት ከታች አስቀምጬላቸዋለሁ፣ ሜንሽን አድርጌላቸዋለሁ እና እስኪ አስር ሺህ በጎ ስራም ስንሰራ እስኪ አበረታቷ። እስካሁን አምስት ሺህ ገብተናል። ለእሱም በጣም በጣም በጣም አሪፍ ነው። በሁለት ቪዲዮ ሁለት ቪዲዮ ነው አምስት ሺህ የገባ ነው። እና እስኪ የመጨረሻ ደግሞ በዚህ ቪዲዮ ደግሞ ሄዳችሁ እናንተ እስቲ አኩሩኝ። እስቲ እኔም የሚታዘዝ ፋሚሊ አለኝ ብዬ ልኩራ ና። እስቲ በዚህ ቪዲዮ ብቻ እሷን ሄዳችሁ አስር ሺህ እስቲ ያስገቧት። መልካም ስራ ነው እንደምታየዋት የምትሰራው እና እስ እናበረታታት ሰው እሷ የወደቁትን ከእግዚአብሔር ጋር በመሆን ከእናንተ ጋር በመሆን ስታነሳ እናንተ ደግሞ አለው ልሽ ብትሉ በሰብስክራይብ ምንም የሚነካ ነገር አይኖርም እና እስከ መጨረሻው ድረስ የተመለከታችሁን ውድና የተከበራችሁ ቤተሰቦቻችን ይህን ሄዳችሁ ማድረግ የሚከብዳቸው አይመስለኝ፣ እንሰናበታቸውሁ እንሰናበታቸዋለን። እኔ በቅርብ ቀን በአዲስ አይዲያ ነው የምመጣ የምመጣው። በድራማ መልክ አይደለም፣ ህይወት ታሪክን ያለፍኩበትን የህይወት ታሪኬን አጠር አጠር እያደረግኩኝ ፓርት ዋን፣ ፓርት ቱ እያልኩኝ እንደዚሁ ቀጥላለሁ እና አስተማሪ የሆኑ ነገሮችን ማስተላለፍ እፈልጋለሁ በአዲስ ቪዲዮ በጣም በጣም በጣም የምትሰሙት ቢጻፍ መጽሔት አንድ መጽሔፍ ሳይሆን ብዙ መጽሐፎችን የሚወጣ አይዲያ አዘጋጅቻለሁ። ይሄንን ይዤ እመጣለሁ አስተማሪ የሆነ ነገር አልፎም ደግሞ በቅርብ ደግሞ አንዲትን እናት አቅርብ ያለውኝ እሷን ደግሞ አቀርብ አለውኝ ብቻ የሆነ ከእናንተ የምፈልገው ሞራል ሞራል ስለሚያስፈልገው እናንተ ብቻ ሄዳችሁ አለው ልሽ ማሚዬ፣ እስቲ ለማየት ጓግተናል እስቲ አሳይን እስቲ አቅምሽን አሳይኝ። ደግሞ በዩቲውብ መተሽ በፌስቡክ ላይ ሁሌ እንዳስደመምሽን ነው። በቲክቶክ ላይ እንዳስደመምሽን ነው። ፍቃዳችን እያለቀ ነው። ፍቃድ እያለቀ ነው። አጋር በጎ አድራጎት ድርጅቱ ፍቃዳችን አልቀዋል። ወደ እጄ ሰኞ ዕለት ይገባል። እሱንም ምስጋና ይዤ ወደ እናንተ ቀርባለሁ። አጋር በጎ አድራጎት አጋር በጎ አድራጎት ሲሆን ነገሩን በዛ ላይ እናጋራቸዋለን ማለት ነው ልትሰናበቻቸው ነበር። በጣም እንወዳችሁ እግዚአብሔር ዘመናችሁን ይባርካችሁ። ተባረኩልኝ። ያው እንዳታዝኑበት፣ ማሚን ለምን አስደነገጥክ ብላችሁ እንዳታዝኑበት። አስጠቆልሽኝ እኮ ቅድም ልብስ ብለሽ እች ልብስ ሁ ለአንዱ ደግሞ ብሰጥ እንዴት ደስ እንደሚል አንተ እኔን እንዲህ ደስ እንዳስደረገኝ እኔ ደግሞ ችንጥብ ሰፍቼ አንዱን ሰው ባለብስ አንዲትን እናት ባለብሳት ምን ያህል እንደምትደሰት ያ ነው የሚገባኝ። እና ሌላ ጊዜ ልብስ እንዳትቆርጥ በቃ እቤት ያለውን እያሰፋን አስተካክለን ከቻለን አዲስ አቅማችን ካልቻለ ደግሞ እቤት ያለችዋን ቅያሪ ብንሰጥ እነሱም ይደሰታሉ። እና ይህንን ደግሞ እንድትማር ፈልጋለሁ። በጣም አመሰግናለሁኝ። ተባረኩልኝ እኔ ውድን የተከበራችሁ እንቁ ቤተሰቦቻችን እንግዲህ እስከ መጨረሻው ድረስ ስለተመለከታችሁት በጣም በጣም በጣም አድርገን እናመሰግናለን። ለቀጣይ ቪዲዮ በአሪፍ እንገናኛለን ማለት ነው። ሄዳችሁ ሰብስክራይብ ማድረግ እንዳትረሱ። ይህንንም ቻናል ደግሞ በዚህ ቪዲዮ መቶ ሰላሳ ሺህ ማስገባት እንዳትረሱ ማለት ነው። ያው ስለ እንደምትወዱኝ አውቃለሁ። እኔም ደግሞ እንደመወዳችሁ ታውቃላችሁ። ና እስቲ እንተባበር። ቴንክ ዩ ሶ ማች ቱማች ሪስፔክት።